ሰነግን የተናገረው ሌላ እያለው ያለው ሌላ ነው። እያለው ያለው ስኮልጨ ብላችሁ የለ መንፈስ የሚጠራ ያለ እያለው ያለው ሌላ መንፈስ የሚጠራ ነው። መንፈስ ሆኖ የእግዚአብሔር መንፈስ ሆነ የሰይጣን መንፈስ በቃል ይጠራ። ስለዚህ እግዚአብሔር ምን ብሎ ነበር? ተጽናንተዋል ል እግዚአብሔር ያለው ነገር ስራይን ተናንቻለሁ ስትል ስትልጥዮን የጌታ መንፈስ ይመጣ ተራ ማለት ነው ወይ? በሌላ አባባል ግን ያሰበላት ሌላ። እሷ ጋር እግዚአብሔር ከኔ ርቀዋል ስትል በጣም አዘነ እግዚአብሔር። የምትናገሩት ነገር ይህ ከማለታችን በፊት ትዝ ይላችኋል። ባለፈ ጊዜ አዲስ አመት ያየነው የቃል ጉልበት የሚል እስኪ ትዝ የሚላችሁ እሺ።

በትንሽ እሳት ቁጥር አራት ብለናል። ሰው ደግሞ ሉ መጨረሻው የሚያገኘው እግዚአብሔር ያሰብለታል። ሰይጣን ያሰብለት አይደለም፣ ሰዎች ያሰብለት አይደለም። ሰው የሚቀናው በምናዋሉ ግን አንድ ነገር ላቸዋለው። ዛሬ ምሽት ይህን ነገር ያዙት፣ ይህን ነገር ያዙት። ፈረስ እየሄደ ነው፣ ወደ ጥፋት እየሄደ ነው በልጓም ላይ በጣም ያዙልኝ፣ ትልቅ ጥበብ እናገራለሁ። ወይት እዚህ ገደል አለ፣ ወደ ገደል እንዲገባ ነው ፈረሱ እየሄደ ነው። በልጓም ተመርቶ እየሄደ ነው። ይኸውላችሁ ፈረሱ እየሄደ ነው። ምን ተጠቅሞ ነው እየሄደ ያለው? እስኪ ልጓም በሉ። ወዴት እየሄደ ነው ያለው? ነገሩ ምን ይሆናል እየከፋው

ሊባው ይሁን ነው የሰማ እና አሁን ሊናገረው ያሰብኩት ቢገባ ሰው በጭብጨባ አለ ነው። እ ፈረስ ማለት ያለብህ ምንድን ነው? እ ልጓም ማዞር ያውላችሁ፣ በዚህ ቦታ ቆይ ቆይ፣ አንድ ልጓም ማዞር በዚህ ቦታ ሳር አለ ነው። እንደ ኤግዛምፕል እየሰጠነው በዚህ ቦታ ሳር አለ ለምለም አለ ለፈረሱ የሚሆን ነገር በዚህ ቦታ ግን ምን ነው ያለ ገደል እሱ የሄደበት ያለ ለምንድን ነው በገደል? ማን ነው የመራ ወደ ገደሉ? ወደ ሞት ሚመራ አንድ ነው። ወደ ህይወት ይመራ አንድ ነው። ጤንነት ያመጣልህ አንድ ነው። የሁሉ በሽታ ያመጣው አንድ ነው። መርገም ያመጣ አንድ ነው። በረከት ያመጣ አንድ ነው። አንዳንዱ ሁሉ ነገር በጾሎ ስለመስተው ተታለዋል። 24 ሰዓት ጸያል 24 ሰዓት ነው ፊት እግዚአብሔር ከረዳው ማለት ነው፣ ወይ አስተማሪዎች ካገኘ፣ ወይ የሚያመላክት ካገኘ፣ ወይ ሌላ ሰው በመንገድ አቁመ አረ ገደል ልትገባ ነህ፣ ይህ ልጓም ወዴት እየበራ ነው ፈረስ አላወቅም ወይ? ሲለው ቁጥር አንድ ማድረግ ያለበት ልጓሙ ምን ማድረግ ማዞር። ከዛሬ ቀን ጀሙ ነው ነጫው ብላቸው ልጓሜን አዘረዋለ ጫው ብላቸው ነገሬ እየከፋ የሄደበት ሄዳ